አሉ አ ባዩሽ ጋር መጣ። ባዮሽ ምን ሆንክ ስትለው ምንም አልሆንኩም አላት። አናገርካቸው ስትለው አዎ አናግሬያቸዋለሁ አላት። ፈቀዱልህ እንዴ አለችው። አልፈቀዱልኝም አላት። ምን ያልክ ነው ይቀበቃሉ ያላት ባዩሽ። ፖሊሶቹ ብቦዋስ ሊለቁሽ ለተጠይቅ የነበረ አላት፣ ግን ሊፈቅዱልሽ ኮ አልቻሉም አላት። ግን እንዴት አለች። ግን እንዴት ነው የምትዩ እንዴ ወንጀል ስትሸኮ ነው የተያሹ ባዩሽ አላት። ከዛ እኔ ወንጀል እኮ አንሰራሁም አለች። ማለት በቃለው እኔ ኮ ሜሩ ገንዘብ ብላ ብላ ስጪኝ ብላ ስታስፈራራኝ በሽጉጥ ገንዘብ በሰጥሻለሁ ብዬ ጠሪቻት በሽጉጥ ሳስፈራራት ነው ፖሊሶቹ የያዘኝ ማለት እንደ ምን ያስ ነው ቫዩሽ? እኔ እኮ ቃል በቃል እኮ ነኛ ናት። እስከ ዛሬ ድረስ ሌላ ወንጀል ሰርቼ አቃለው እንዴ አላት። እንዴት ማለት እኔ ውጅኝ ነው እንዴ አላት። አንተማ የስራ ባንድራ ቤት ሆነ አለችው። እንደዛ ከሆነ ገዛ እንጂ ሌላ ነገር ማድረግ እኮ አትችልም ማለችው። እና ወንጀል አንሰራሁም ስቲ ምን ማለት ነው? ፖሊሶቹ በአይናቸው ማየት እንጂ ሌላ ወንጀል መስራት በአይናቸው አላዩም። ሌላ ወንጀል ይሰራ ይሰራ በአይናቸው አላዩም አለች ለማለት ነው አለችው። እንደዛም ቢሆን በዋስም ቢሆን ሊፈቅዱልሽ እኮ አንቻሉም አላት በቃሉ። ማለት ነው አንተን ኮ ጠንቅቄ ነው ማቀህ አለችው። እኔስ ብታገኝ ስታደ አላት በቃሉ። ምንም ካስብክበት እኮ ምንም ነገር እንደማይከብድህ እኮ አውቃለሁ አላት። እኔ ግን የቻልኩትን እኮ እየሞከርኩልሽ ነው አላት። እርግጠኛ ነኝ ምንም ነገር እኮ አልሞከርክም፣ አለችው ምን ያልሽንኛው ባዩሽ አላት። ከዚህ ከዚህ መውጣት አለመውጣት ብለ የወሰንክ ነገር የለም። ብትወስን ኑሮ ምን ያክል እንደሆነ ጠንቅቄ ነው ማቀው አለችው። ባዩሽ እኔ የቻልኩትን የሞከርኩ ነው፣ አንቺ ግን ተረጋጊ አላት ማለት ነው በቃሉ ከዚህ በላይ እዚህ ግድግዳ ውስጥ ባላሳልፍ ደስ ይለኛል፣ አለችው ታስተካክላለሁ ብዬ ተስፋ አረጋለሁ አለችው። ማለት ነው እሺ እሞክራለሁ አለ። ሰላም ወኚ አላት በቃሉ። ማለት ነው ትቶ ሄደ። አሰላሙ አሌይኩም ራህመቱላሂ ዋ በረካት የቻይና ቤተሰቦቼ ናችሁ፣ ሰላም ናችሁ፣ ሰላማችሁ ብዙ ጊዜ ትረብረብ ይበልልኝ። ሰላም ሰላም ክርስቲያንቶቼ ናችሁ፣ ባላችሁበት አላ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብሰብ እስክ ላይ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብን ተቀላቀሉ። ቤተሰብ የሆናችሁ ሸለክ በማድረግ አበረታቶኝላችኋሉ። ዛሬም እንግዲህ እንደተለመደው ውላላዊ ክፍለ መቶ መቶ አምስት ይዤላችሁ መጥቻለሁ ማለት ነው። እንደምትወዱት ተስፋ አረጋለሁ። ሴል ላይክ ታያሉያችሁ ማሳባሽ ያታችሁ ኮሜንት ላይ ያስቀምጡ። እንግዲህ እንደተጀመረ ነው ድራማው እላችኋለሁ። ሀንዬ ብቻውን ቁጭ ያለችበት እናቷን ሙላት እየገባች ሀንዬ ብቻሽን እንዴት ቁጫሽ? ብላ ሳመቻት እና ብቻሽን ስትላሰ ረዝም ብዬ ነው አለቻት። የት ጠፍተሽ ዋሽ? አለቻት ምን ነው ባክሽ፣ የሱቁ ነገር እኮ ለማስተካከል ወደዚህ ወደዛ እያልኩ እኮ ነው አለቻት። ደግሞ ሱቁ ቁ ምን ሆነ አለቻት። ሀንዬ፣ በእኔ ስም እንዲወጣ ፍቃዱ ነግርሽ የለም እንዴ አለቻት። አዎ አለች እና ንግድ ፍቃዱ ስለተቀደደ በድጋሚ ስለማወጣ የሮጥኩ ነበረ። እና ጨረሽ እንዴ አለቻት። አዎ ጨርሻለሁ ማለት ይቻላል አለቻት። ደክሞሻል መሰለኝ በቃ ሂጂ ሻውልሽ አለውሰጂ አለቻት። እሺ ልውሰድ አለቻት። እና ልትነሳ መወጣ እንደገና እኔ ምልሽ ሀና አለቻት። እና ያ ልጅ ታገኘዋልሽ እንዴ አለቻት። ማንን አለቻት። ደም የሰጠኝ ልጅ ነው አለቻት። ሰሞኑ አላገኘሁ ትም አለቻት። ምን ነው ፈልገሽ ነው አለቻት። አዎ አለቻት። መስፍን ነው እኮ ስለሱ አውርቶኝ ነበረ አለቻት። ምን ብሎ አለቻት? ስራ ፈልጎ ነዋ ስራ ነገር አለች አለቻ ወይዘሮ ሙላት ማለት ነው ስለዚህ ሱቅ ውስጥ ሌላ ሰው ከሚቀጥር ለምን እሱን አይሰራበትም ብዬ አስቤ። ያለው የት አለቻት ሀንዬ። ደንግጣ የእርግብ ሱቅ የነበረው ቦታ ስትላት ወይዘሮ ሙላት አዎ አለቻት። ንግዱ ፍቃዱ ንግድ ፍቃዱ የተስተካከለ ስለሆነ ቢሰራበት ምን ይመስልሻል አለቻት። ሀንዬ በጣም ደስ ብሏት እማዬ እኔ በጣም ነው ደስ የሚለኝ አለቻት። ጥሩ በቃ እንደዛ ከሆነ በቃ እንገናኝ ና እናወራለን ስትላት አሁን ናወረ የምንደውለው አለች፣ ሀኒዬ ስልኩን እየሞከረች ነው፣ እየደወለች እንለት ነው። ስደውልለት ስልክ አያነሳም። እሱ አላየውም መሰለኝ ስልክ አያነሳም። እማዬ ስልክ እኮ አያነሳም አለችው። በቃ ችግር የለውም፣ ሲያነሳ ንገርኝና አናግረዋለሁ አለቻት። እሺ እማዬ፣ እማዬ በጣም ነው ማመሰግነው። እሺ አለቻት። ደግሞ ለምንድን ነው ምስጋና? ስትላት እንዲህ የእሱ ስራ ልሰጭ ስለሆነ ነው አለቻት። እኔም እኮ እኔም እኮ ያንስበታል እንጂ እኮ ደም እኔ ስራ ብሰጠው ያንስበታል እንጂ እኮ አይበዛበትም፣ እኔም እኮ ህይወት ሰጥቶኛል አለች። ደም ሰጥቷት ነበረ አሴ ማለት ነው እንግዲህ ወይዘሮ ሙላት በፊት የተነጋገሩ ነበረ እንትና ጋ ከመስፍኔ ጋር ስራ እንስጠው። እንግዲህ አሴ በፊት እንደ እንትን እንደነበረ ውጭ ጎዳና ዳሪ እንደሆነ ምንምን ነገር እንደማይሰራ ቃሚ ሰካራም እንደሆነ እንግዲህ ተነግሮ ነበረ ማለት ነው። እዛ ጊዜ እንግዲህ ወይዘሮ ሙላት በም ሀኒዬ ደስ ብሏት ወይኔ አሴ በቃ ታድለ የራስ ስራ ሊኖርህ ማለት ነው። ታድለ አለችው። ደስ አላት፣ በጣም ደስ አላት። ሀኒዬ እንግዲህ መልሳ ደግሞ ስልኩን የደወለችለት ነው እንግዲህ አይታችኋል። በዚህ በፊት እንግዲህ ብዙ ነገር ነው እያረገው ማለት ነው የሀኒ ብሎ እንግዲህ፣ ሀና ደግሞ ያው ታቃላችሁ ከሌላ ሰው ጋር እንደሆነች በጣም ሚከብዳል ብቻ ውስጥ በነገራችን ላይ እንግዲህ ሜሪ እና ባዩሽ እስር ቤት ናቸው። ቁጭ ብለዋል ሁለቱም። ወዲህ ወዲህ እያለች ምን ሆንሽ ስትላት ምን አገባሽ አለቻት። ራስሽ ጉዳይ አለቻት። ከዛ ልታንቃት ጎሮሯዋን እያዘቻት ደግሞ እዚህ ጋር አንቺ ጋር መገኘት ሲያዝ ደግሞ ራስሽ ጉዳይ ትኛለሽ እንዲ አለ። አዎ ራስሽ ጉዳይ አለቻት። አንቺ እስካሁን አልቄሽ ነው እንጂ ምፈልግ ስትላት፣ እስካሁን የሰራሽው ወንጀል ሳያልቅልሽ ሌላው ወንጀል ትፈጽም ትፈልጊ ያለሻ አለቻት። በጥፊ አለቻት። እስር ቤት ናት ምንም አታመጣም ብልሽ ነው እንዲህ አለቻት። አዎ ምንም አታመጭው ያለነው እኮ ፖሊስ ጣቢያ ነው አለቻት። ተናደደች። ባንቺ ምክንያት እኔ እዚህ በሽብሽ ይልቀር ነው አለቻት። አስር ጊዜ ባንቺ ምክንያት፣ ባንቺ ምክንያት አትበኛ አቦ አለቻት። እና ምን ልበል ደግሞ እኔ ምን አደረኩሽ አለቻት። አንቺ ገንዘብ አምጪ ማቲን ኑሮ ይሄ ሁሉም ነገር አይፈጠርም ነበር አለቻት። እኔ ገንዘብ አምጪ አልኩሽ እንጂ ችግር ፍጠሪ አላልኩሽ አለቻት። ተ አረ ተ ሜሪ አረ ተ ግን አንቄ ግን እንዳልጋልሽ አለቻት። ምንም እንዳታረጊ ነገር ዝም ብለሽ እኮ አትፎክሪ አለቻት። ሜሪ ማለት ነው አረ እኔ እኮ ቆይ እዚህ ጋር ስለ ተቀመጠ ነው እንጂ ቆይ ውጣ ብቻ አሳይሻለሁ አለቻት። እስር ቤት እኮ እበሰብሳለሁ ያርሻል ምን አለቻት እውነትሽ ነው፣ በነገር እውነትሽ ነው። ኬት በኩል ነው የምወጣው አለቻት። ትሰሚኛለሽ አለቻት። ከዚህ በኋላ ከአንቺ ምክንያት በአንቺ ምክንያት ያሽ ኃጢአተኛ ልታደርግኝ አልፈልግም አለቻት። ሜሪ ማለት ነው። በአንቺ ምክንያት አይደለም እዚህ የተገኘሁት አለቻት። እኔ ገንዘብ እንጂ መሳሪያ አምጪ ያላልኩሽም አለች። መሳሪያ አምጥተሽ እስር ቤት እንድትደረጊ የተደረግሽው አለቻት። ወይኔ የማንም ሴተኛ አዳሪ እዚህ መጫወት ያለ ሆን አለቻት። መችስ ከመስረቅ ገላ መሸጥ ይሻላል አለቻት። ሜሪ ማለት ነው። ቴይ ብዬሻለሁ ቴይ ግን አለቻት። እሽ የተውሻለሁ አለቻት። አንቺ ግን አትድረሽብኝ፣ አርፈሽ ቁጭ በይ አለቻት። ባዩሽ እንግዲህ ጉድ እኮ ነው። ባዩሽ ምንድነው ደግሞ የሚያስቅሽ አለቻት? በቃሽ፣ ይቅርታ አለቻት። እነዚህ መሆንሽ ለማንም ስለማይጠቅም ግን ተረጋጊ አለቻት። ጊዜ ጥሎኛል እኮ ጊዜ ስላጠላኝ አበጀኛለች። ደሞኑ ደግሞ ለማንም ላትመቺ ስለሆንሽ አንቺ ዝም ብዬሻለሁ በቃ አለቻት። አቃጠለቻት ማለት ነው እንግዲህ። ሐኒዬ አባት ምግብ ይበሉ። አሴ ገባ። አሴ አንኳኩተው አሴ ገባ። እንዲ እንዲ እንዲ አለ እና አባ ፋዘርዬ እንዲ ይህ ሽሮ የደፈድፉት አይደለም እንዴ አለ በላሆ እኮ አለት። እና መጥተው ወንበሮን ይዘው ቁጭ አለ። ኧረ እባክህ እጅህን እንኳን ታጠብ። እጁ ሳይታጠብ ቁጭ ብሎ እየበላ ነው። አረፋ ዘርዬ በኋላ ሂጄ እበላለሁ አለ። እንዲሁም ምን ይሻለኛል አሉ አባ ቅስ አባዬ ታንቸው እኮ ስልኩን አይሰራም አለ። እዚህ መጥቶ ነበር እንዴ ሲል አይ አንተ ጉድህን አላወቅክም አለ ግላካ ጉድህን አልሰማህም አሉት። የምን ጉድ እነ ሀንዬ እውነቱ እንደደረሱ አላወቅክም እንዴ አሉት። ካንቸው ከልጅቷ ጋር ያለው ግንኙነት ሁሉም አውቆበታል። ምን እሱ ብቻ ብሎ የሀንዬ አባት የአሴ እያስረዱት ነው። ጠብቶ የነበረው ቦርሳ ምን ቢገኝ ጥሩ ነበረ። ምን ተገኘ? ምን ተገኘ አለ እንደተገኘ ነገሩት ማለት ነው። ትናለው ደንግጦ ማለት ነው። አሴ ጓደኛው ስለሆነ ድንግጥ ሲለው፣ ወይነ ልጄ፣ ወይነ ልጄ፣ ገደልኩት፣ ገደልኩት ብለው ውሃ ሰጡትእና ምን የነገሩኝ ነው ፋዘርዬ? ሲሉ ነገሩ ሁሉም ድብልቅልቅ፣ ድብልቅልቅ አለ እንዳለ አሉት ማለት ነው። እርግጠኝነት ግን ሲል፣ አዎ እርግጠኛ ነኝ፣ ሀንዬ ቦርሳውን ስትከፍተው ከፍተው ወርቁን አገኘች አሉ። እና ሺ ታንቾ የት አለ አለ። በጣም ይዋደዱ ነበር አሴ እናታንቼ ማለት ነው። እኔ ምን አውቃለሁ አሉ አባባዬ። ያንዬ አባት ማለት ነው። ሰሞኑ ብቻ ጥንብዝ እያለ ነው የሚመጣው አሉት ማለት ነው። ዛሬ ግን አላየሁትም አለ። ወይኔ ወንድሜ አለ። ስራ ሰራለሁ ብዬ እኮ ብቻዬን ተውኩት አለ። ወይኔ አንተ ግን የጠፋው ስራውን ይሄን አክል ሁሉም አስቸጋሪ ሆኖ ነው እንዴ አለ። ስራው እንኳን አስቸጋሪ ያልነበረም አለ። እና ለምን ጠፋህ? አሉት የምንሰራበት ስራ ስራ ሰፈር በጣም ሩቅ ስለሆነ በቃ አይመቸኝም ማለት ነው ተመልሼ ስመጣ ደግሞ ይመሽብኛል አለ ለማንኛውም ስራው ይሻልሃል ተስማማህ እንዴ ያሉት ያንጌ አባ ትንሽ ነበረች አሁንማ አለቀች እኮ አለ ጎሽ ጥሩ ነው ዋናው ስራ መስራትህ ነው አሉት አሁን ግን ቆይ ታንቸው ግን የት ነው ማገኘው አለ እንግዲህ እሷን ፍለጋ ብሎ ወጥተዋላ አሉት ያንጌ አባት ማለት ነው እስቲ እንግዲህ ዛሬ እንየውና ነገ ደግሞ እናየዋለን አሉት። እሺ ፋዘርዬ አለ። እሺ ፋዘርዬ ከእርሶ ጋር እዚህ ባድር ቅር ይሏታል እንዴ አለ። አንተ ወረኛ ይልቅስ ዝም ብለህ ብላ አሉት። እኔ ኮ እንዳላጎርሰውት ኮ እጄና ስላልታጠብኩ ነው አለ አሴ ማለት ነው። እንግዲህ አህንዬ እንግዲህ ስራ እንደተገኘለት አላወቀም። ስራ እስከ ሲነገረው ድረስ እንግዲህ ቡላም ቡሌም ራሱ እንደዚህ ይጣፍጣል፣ እንግዲህ ብሎ እንግዲህ በፊት አሴ በጣም እንደቸገረው ሁሉም እንግዲህ ተናግሮ ነበረ ማለት ነው። አሁን ደግሞ እንግዲህ ስራ ሊሰጠው ነው ጥሩ ነገር ስለሰራ ማለት ነው። እንግዲህ ሀንዬም ራሱ ደስ ብሏታል። እንግዲህ ስትነግረው ደግሞ ምን እንደሚፈጠር ብቻ እኔ ጨንቆኛል ማለት ነው። ሀንዬና ሰላምዬ አርጋቸው ላይ ወጥተዋል ማለት ነው። ሰላምዬ ትንሽ ደክሞኛል ልተኛ አለቻት ሀንዬ ደግሞ የሆነ ነገር ሳንጠይቅሽ አለቻት ምንድን ነው ስትላት እርሳ የፍቅር ጥያቄ ያቀረበልኝ አላሽኝም ነበር እንዴ አለቻት አዎ አቅርቦልኝ ነበር ስጠይቀው እኮ አላቀረብኳትም አለኝ አረውሸቱ ረውሸቱ ነው አለቻት ስትላት ሰላምዬ ግን እውነቱ ነው አፈቅርሻለሁ አለሽ እንዴ አለቻት አዎ እንዲህ ማለት መሰለኝ አለችው። በቃ አንቺ ተሳስተሽ ነው አለቻት ሰላምዬ። እንዴት አለቻት። እንዬ እኔ እኮ ልቤ ስለማናም ነው እኔ እኮ ልቤ ስለማናም ነው፣ ግንኙነታችን ከዚህ በኋላ ይቅር ነው ያልኳት አለ እንዴ። ይሄ ታድያ የፍቅር ጥያቄ አይደለም እንዴ አለቻት። ወይ ሀኒ አለቻት። አዋረሽኝ እኮ አለቻት። እንዴ ምን ተገኝተው ነው ደግሞ እያዋረድኩሽ አለቻት። እኔ ነኝ በነገሩ እኔ ነኝ የጥፋተኛ አልቻት አንጂ እያልሹ ማመን አልነበረብኝም። አልቻት ማለት ነው እንዲህ። ሰላምዬ ምን ሆነሽ ነው እያስጨነቅሽኝ እኮ ነው አልቻት አንዬ፣ ማለት ነው አሁንማ በቃ አልቻት። በጣም ስለወደሹ በጣም ነው የሚኮራብን አልቻት። ለምንድን ነው ደሞ አልቻት። ለምን ማለት ምን ማለት ነው? ወንድ አይደለም እንዴ እንዲህ ወንድ ሲወደድ ደግሞ ይኮራል እንዲህ አለቻት እናት አለቻት ሰላምዬ እዬ እንደዛ መሆኑን አታቂም እንዲህ ያለቻት ኤ ታቃለሁ ሰላምዬ አለቻት አሁንማ እንዴት አድርገን በቃ ለማንኛውም ልተኛ አለቻት እና እንግዲህ ሀና ቁጭ አለች ሀሳቡ ስገባች ሀና ቁጭ አለችበት ሰላምዬ ተኝታ ወይኔ ጉዴ ከኮራብኝ ግን ምንድን ነው ማረገው አለች ወይኔ ሴት ልጅ መሆነች ተሳስቻለሁ እንዴ ምናምን አለች፣ እና ሰላምዬ ብላ እየቀሰቀሰች ነው። እሷ ግን አንሰማም አለቻት፣ እና ቁጭ አለች። መልሳ ተነሳች። ቆያንቺ ልጅ ግን አንተኛሽም እንዴ አለቻት። አሁኑን ነገር ግን እኳ አስጨናነቀኝ አለቻት። የሆነ ነገር ግን ልጠይቅሽ እንዴ አለቻት። ምንድን ነው አለቻት። ቆየኔ እርሳ ወድጀዋለሁ እንዴ ስትላል እና እንደዛ አይመስልሽም እንዴ አለቻት። ሰላምዬ ማለት ነው ሰላምዬ እኔ ኮ ግራ ገባኝ እኮ አልጃት። እንዲ ሰላምዬ ሀንዬ ከወደሾ ኮ በጣም ቆይተሻል እኮ ታዳመቼ አልጃት። ታዲያ መቼ ነው እየጀመረኝ አልጃት። ሀና አቤ ሰላምዬ አልጃት። እን እንዲ እኔ ኮ ራስሽ እንድታዳመጭ ና በራስሽ እንድትወስኒ ነው ያልኩሽ። ከወደሾ ኮ በጣም ቆይተሻል አልጃት። እና አሁን ምን ማድረግ አለብኝ አልጃት። ሀንዬ ማለት ነው አሁን ዝም ብለን እንተኛ፣ ነገ በደንብ አድርገን እናወራበታለን አለቻት። እሺ በቃ ሰላምዬ እንተኛ አሉ ሁለቱም ማለት ነው። ለማንኛውም ግን ተረጋጊ አለቻት። እና ሁለቱም ተኙ ማለት ነው። እና ቤተሰቦቼ የዛሬው ኖላዊ ክፍል መቶ መቶ ስድ አምስት ይሄን ይመስላል እንግዲህ እንዳያችሁ፣ ማለት ነው አንድዬ። በፊት አፈቅርሻለሁ አፈቅርሻለሁ ያላትስ እርሳ፣ እንግዲህ ንቃው ነበረ። ግን እሷ ወደ ፍቅር ውስጥ ገብታለች፣ የወደዳት የወደደችው ስትመጣ፣ እሱ ደግሞ ትንሽ እየናቃት እየናቃት መጣ፣ ጠልጠል ያረጋት መጣ። ሰላም እንግዲህ ብዙ ነገር እየመከረቻት ነበረ። ያው መጀመሪያ ደግሞ አሴ ነበረ እንግዲህ የእሷ ጓደኛ ይሆናል የተባለው ይመስለኛል። አሁንም አሴ ሳይሆን አይቀርም። ያው ስራም ይዛል። እንግዲህ የሰው ልጅ ሆኖ ማይለቅ ማይቀይር እና ማይለወጥ የለም። የሰው ልጅ ስራ የለውም ተብሎ ደግሞ መናቅ የለበትም። ፍቅር ካለ ሁሉም ነገር ይደርሳል ማለት ነው። እና የዛሬ ድብረ ኖላዊ ክፍል እንግዲህ ይህን ይመስላል። ከወደዳችሁ ሼር ላይ ከረጋችሁ አበረታቱኝ። በሌላ ደግሞ በአዲስ እስከስንቀድ ድረስ መልካም ቀን ይውላችሁ። ባይ ባይ።